ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ለዚህም ሰዓት ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። እንደ ሁልጊዜው ዛሬም ላይክ አርጉን፣ አበረታቱን። ሀሳብ አስቴታችሁ ስለምታጋሩን እጅግ ከልብ እናመሰግናለን። የአውሮፓ ምሽቶቻችሁ እንዴት እያሳለፋችሁ እንደሆነ በሀሳብ መስጫ ሳጥናችን ላይ አጋሩን። በዚህኛውም ጥንቅረችን የተወሰኑ የሀገር ቤት መረጃዎችን እናጋራችኋለን። ከአውሮፓ ወጣ ስንል ትልቆቹን ክለቦች የተመለከተም የእለቱ ቡድን ዜና ከዙር ጋርም ያገኘናቸውን በርካታ መረጃዎች ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። ለዚህኛውም ጥርቅራችን የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ስለአሁኑ ቡድናቸው የሚሉት ነገር አለ። አርሰናልና የቆሙ ኳሶችን እናነሳለን። ከዛ በተጨማሪ በአርሰናል ቤት ሰፋ ያለ የቡድን ዜና ይዘናል። የአርሰናል ደጋፊዎች ከእኛ ጋር ከቆያችሁ በርከት ያሉ የቡድን ዜና በአርሰናል ዙሪያ ታደምጣላችሁ። ከማንቸስተር ዩናይትድ ጋር በተያያዘው ሲጠበቅ የነበረውም ለሰሞንኛው የአርሰን ቬንገር ዩናይተድ ዩሮፓ ሊግን አሸንፎ የአውሮፓ ሻምፒየንስ ሊግ መግባት የለበትም ከሚለው ንግግራቸው ጋር በተያያዘ ምላሽ አልተሰጠም ነበረም። ሩበን አሞሪም ዛሬ ከጋዜጠኞች ጥያቄ ቀርቦላቸው በጉዳዩ ላይ ምላሽ ሰጥተውበታል። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ከእሳቸው ጋር ፕሬስ ኮንፈረንስ ላይ የነበረው አሌሃንድሮ ጋርናቾ ናቸው የሚለን ነገር አለ። ኮንትራት ስለፈረመው ተጫዋች፣ ከጉዳት ስለተመለሰው ተጫዋች፣ በማንቸስተር ዩናይትድ እንደሚቆይ ማረጋገጫ አለኝ ስለተባለው ተጫዋች በተለይም በዴቪድ ኦርኔስት ን ጨምሮ ማንቸስተር ዩናይትድ ቤት በርካታ የቡድን ዜናዎችን አካተን ይዘንላችሁ መጥተናል። የዩናይትድም ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ሊቨርፑል ቤት የዝውር መረጃን ነው በስፋት የምናደርሳችሁ። በተለይም ከዓለም ክለቦች ዋንጫ ጋር በተያዘ የሊቨርፑል ተጫዋቾች ተፈላጊነታቸው ጨምሯል። ከዛ በተረፈ የጣሊያን ክለቦችም ከሊቨርፑል ተጫዋቾችን መውሰድ ይሻሉ እየተባለ ነው። በሊቨርፑል ቤት የቡድን ዜናዎችንም አካተናል የሰሜዎቹ ዋና አሰልጣኝ ኤንዞ ማሬስካ በጋዜጣዊ መግለጫ ታድመው ነበረ። ዛሬ የሰጡትን ሙሉ ጋዜጣዊ መግለጫ እናደርሳችኋለን። ከቡድን ዜና ጋር በተያዘና በዚህ ዓመት ከቼልሲ ጋር በተያዘ በሚነሱ ጉዳዮች ላይ ምላሽ ሰጥቷል አሰልጣኝ ኤንዞ ማሬስካ። ይህንንም ለቼልሲ ደጋፊዎች እናደርሳለን። ከማንቸስተር ሲቲም ጋር በተያያዘ ሁለት የዝውውር መረጃዎችን ይዘንላቸዋል። ውድ ቤተሰቦቻችን ማንቸስተር ሲቲ ቤት ው በትልቁ የሚጠበቀው የአውሮፓን ትኬት መቁረጥና የዝውውር ጉዳይ ነው። ከዚህ ጋር በተያያዘ ለሲቲ ደጋፊዎች የምናጋራችሁ መረጃዎች አሉ። በአውሮፓ ግን ለየት ያለው መረጃችን ዛሬ የሪያል ማድሪድ ተጫዋቾች እንደ ሰላ እየተገኙበትን አንድ እውነት እንነግራቸዋለን። ለመሆኑ ይህን ስለላ ሲያካሂዱ በክለቡ ይሁንታ ወይንስ በራሳቸው በተጫዋቾቹ የሚለውን ጨምሮ ሪያል ማድሪዶች ያደረጉት የሰሞነኛ ድርጊት አነጋጋሪነቱ እንደቀጠለ ነው። ኤል ክላሲኮ በዚህ ሳምንት ይደረጋል። ሌሎችም በርከት ያለው መረጃችን ይዘናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ፣ አበረታቱን። ሀሳብ አስተያየት ካለም እንዲሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እንደ ሁልጊዜው ሀገራዊ ጉዳይ አስቀድመን እንጀም በኢትዮጵያ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብር ወላይታ ዲቻ ከአርባ ምንጭ ከተማ ጋር ያደረጉትን ጨዋታ ሁለት ለአንድ በሆነው ጤድል አደርገዋል። የወላይታ ዲቻን የማሸነፊያ ገቦች ሙሉ ቀን አዲሱ በ18ኛው ደቂቃ፣ እንደዚሁም ደግሞ ካርሎስ ዳምጠው ረፍት 45 ደቂቃ ተጠናቋል። ቤትሮ በጨመሩት ሶስተኛው ደቂቃ ላይ አስቆጥሯል። ለአርባ ምንጭ ከተማ ብቸኛዋን ግብ አህመድ ሁሴን አርባ ሰባተኛው ደቂቃ ከረፍት በኋላ ቢያስቆጠርም ጨዋታው ከረፍት በፊት እንግዲህ ወላይታ ዲቻዎች ባስቆጠሩት ሁለት ግብ ሁለት ለአንድ ተጠናቀቀ። ውጤቱን ተከትሎ ወላይታ ዲቻ ነጥባቸውን አርባ አንድ አደረሱ። በጊዜነት አራተኛ ተቀምጠዋል። አርባ ምንጭ ከተማ ነጥባቸውን ሰላሳ አምስት ላይ ለመቆም ተገደዋል። ስለሆነም በጊዜነት አስራ አንደኛ ደረጃ ላይ ይገኛሉ። በቀጣይ ነኝ ሁለት ቡድኖች የፊታችን እሁድ ኢትዮጵያ ቡና ከወላይታ ድቻ፣ ሰኞ ሀዋሳ ከተማ ከአርባ ምንጭ ከተማ በ29ኛ ሳምንት ኢትዮጵያ ፕሪሚየር ሊግ እንደዚሁ ጨዋታቸውንም ያደርግ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። የሪያል ማድሪድ ተጫዋቾች ያደረጉት ነገር አነጋጋሪ ሆኗል። በርከት ያሉ የ ሪያል ማድሪድ ተጫዋቾች እንግዲህ ኢንተር ሚላን ከባርሴሎና ጋር ያደረጉትን ጨዋታ ለመታደም እንግዲህ እንደተገደዱ ነው የተነገረው። ጨዋታውን ታድመውታል። በነገራችን ላይ በጨዋታው ላይ የመታደማቸውና የማየታቸው ጉዳይ ደግሞ ዋናው ነገር በባርሴሎናና በሪያል ማድሪድ መካከል በዚ ሳምንት የሚደረገው የክላሲኮ ጨዋታ ነው። እንደሚታወቀው ባርሴሎና ሁለት ጨዋታ ብቻ ነው የቀር ዋንጫውን ለማረጋገጥ። ሪያል ማድሪድ ደግሞ ባርሴሎናን አሸንፎ እንደገና ሌላ ባርሴሎናን የሚያሸንፍለት ተጨማሪ ቡድን ይፈልጋልና፣ ለዚህ ምን እንግዲህ የሪያል ማድሪድ ተጫዋቾች ይሄንን ጨዋታ ለማየት የተገደዱት እንደዚህ በስለላ መልክ የተመለከቱትን ጨዋታ ግን በዚህ ሳምንት መጨረሻ ሪያል ማድሪዶች ይወጡታሉ የሚለው ነገር ደግሞ በቀጣይ በጉጉት የሚጠበቀው ጉዳይ ነው። የቀድሞ የሪያል ማድሪድ ተጫዋች ሰርጆ ራሞስ የአሁኑ ተጫዋች ጁድ በአንድ ምስል ተለጥፎ ነበረ። በአሌሳንድሮ ባስቶኒ አሌሳንድሮ ባስቶኒ ይህንን ምስል የለጠፈው ላሚን ያማል መሬት ላይ ወድቆ ነው። ያው እንዳሸነፏቸው ይታወቃል። ኢንተርሚላን አሸንፎ ለፍጻሜ አልፏል። ይህንን ምስል ከለጠፈ በኋላ እንግዲህ ይህን ምስል በአድናቆት መልክ እንግዲህ ያጋሩት ሰርጂዮ ራሞስ እና ጁድ ቤሊንጋም ሆነዋል። እንደሚታውቀው ሪያል ማድሪድ ከባርሴሎና በተቃራኒ የቆመ ቡድን ነውና ኢንተር ሚላን ባርሴሎናን ጥሎ በማለፉም ደስታቸውን ከገለጹ ተጫዋቾች የሪያል ማድሪዱ የቀድሞ ሰርጂዮ ራሞስና የአሁኑ ጁድ ቤሊንጋም ይጠቀሳል። የሪያል ማድሪድ ቡድን አባላትም በባርሴሎና አንዳንድ ተጫዋቾች ከኮፓ ዴላሬ በኋላ በተነገሩ ንግግሮች ደስተኛ ለመሆናቸው ነው ፋብሪዞ ሮማኖ ያስናበበው። በተለይም የማርካን ዘገባ ዋቢ ያደረገው የፋብሪዞ ሮማኖ ዘገባ እንደሚያመለክተው ላሚኒ ያማል ከጨዋታው መጠናቀቅ በኋላ እኛ ሪያል ማድሪዶች ምንም ያክል ግብ ያስቆጥሩብን አንጨነቅም ምክንያቱም እነሱ ካስቆጠሩብን በላይ ግብ እንደምናስቆጠር እናውቃለን ብለው ነበረ። ኤንጎ ማርቲኔዝ ደግሞ እግር ኳስ አሸነፈች ብሎ ነበረ። ካስታወሳችሁ ባርሴሎና ድል ካረገ በኋላ ሪያል ማድሪድን ዛሬ አሸነፈው እግር ኳስ ጭምር ነው ብሎ እንደገና ደግሞ ይሄ አንድ ቡድን ምርጥ መሆኑን ማረጋገጫ እንደዚህ አይነት ጨዋታዎች ናቸው ብሎ ሪያል ማድሪድ ላይ አፍ ይዞ ነበር። እና በዚህም እንግዲህ በርከት ያሉ የሪያል ማድሪድ ተጫዋቾች በነኚህ የባርሴሎና ተጫዋቾች እንግዲህ ከጨዋታው በኋላ በተሰጡ ሀሳብ ደስተኛ አይደሉም። ታዲያ ይህንን በውጤት ደረጃ ማስመዝገብ አለብን የሚል ቁጭትም እንዳደረባቸው ነው ማርክ ያስነበበው። ለማንኛውም እሁድ ለሪያል ማድሪድ ይህን የውድድር ዓመት በዋንጫ ለማጠናቀቅ ብቸኛው አማራጩ ነው። እሁድ ጨዋታውን ማሸነፍ ለዋንጫው እንግዲህ በተወሰነ መንገድ ያቀርበዋል። በእርግጥ ባርሴሎና ደግሞ ይህንን ጨዋታ ካሸነፈ ያለምንም ጥርጥር ሪያል ማድሪድ ያበቃለታል የዚህ ውድድር ዓመት ማለት ነውእና ትልቅ ጨዋታ እንደሚሆን ምንም ጥርጥር የለውም። ኢንጎ ማርቲኔዝ ላሊጋው በእኛ እጅ ነው ያለው፣ ኤል ክላሲኮ የበላይ ነን። አሁን ይህን ዋንጫ ለማሸነፍ በትኩረት እንፋለማለን። ያለፈው አልፏል፣ ስለዚህ ወደፊት መቀጠል አለብን ብሏል። እንደሚታወቀው ባርሴሎና የአውሮፓ ሻምፒዮንስ ሊግ ትልቁ ተገማች ቡድን ነበረ። በእርግጥ ብዙ ጥረት አድርጓል። በሁለቱም ጨዋታ ለተመልካቻዝና ለባርሴሎና በጣም አስቆጪ በነበረው የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በኢንተር ሚላን ተሸነፈው የወጡበት መንገድ በጣም አነጋጋሪ ነበረ። አሁን ታዲያ ኢኒጎ ማርቲኔስ ሙሉ ትኩረታችን ላሊጋው ላይ ነው፣ በኤል ክላሲኮ ጨዋታ የበላይ ስለሆነን ይሄን አሸንፈን ወደ ዋንጫው እንቀርባለን ብሏል። ባርሳ እና እንግዲህ ሪያል ማድሪድ ጨዋታ ከማድረጋቸው በፊት አሁን በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ አራት የሚጠጋ ነው። ባርሴሎና 79 ሪያል ማድሪድ ደግሞ 75 ነጥብ አለው። አሁን የቀራቸው የጨዋታ ብዛት ካየን አራት ብቻ ነው። ስለዚህ ባርሴሎና የሚጠበቅበት ሁለት ጨዋታዎች እንድ ለማድረግ ብቻ ነው። ሪያል ማድሪድ ደግሞ ኤንኤል ክላሲኮ ጨዋታ አሸንፎ አንድ ደግሞ የባርሴሎናን መሸነፍ ይጠብቃልና በቀጣይ እንግዲህ ባርሴሎና ሁሉን ነገር ይወስኗል ተብሎ ይጠበቃል። እንደዚህ አይነት ፉክክርን ካነሳን ውድ ቤተሰቦቻችን በአውሮፓ አምስቱ ታላላቅ ሊጎች ውስጥ የፕሪሚየር ሊግ በስፋት ይወራል። ያው የእንግሊዝ ፕሪሚየር ሊግ የዓለማችን ትኩረት የሚስበው ሊግ ስለሆነ በየቀኑ ይወራል። ፕሪሚየር ሊጉ ላይ ያው ዘንድሮ ፕሪሚየር ሊጉ ዋንጫው ተረጋግጧል። ወራጆቹ ተረጋግጧል። መጪ ሁለት ክለቦች ተረጋግጧል። በፕሪሚየር ሊግ የአውሮፓ መድረክ ትኬቶችን ለመቆጣጠር የሚደረገው ትንቅንቅ ነው በጣም አጓጊው። በጣሊያን ሴሪ ለዋንጫ የሚደረገው ፉክክር በዛው ልክ አጓጊ ነው። በጀርመን ቡንደስ ሊጋም ያው ኦልሞስት ላሊጋው ስለተጠናቀቀ በተወሰነ መንገድ የአውሮፓን ትኬት የሚቆረጥጡትን ብሉኖች ፍንጭ ሰጥቷል። በጣም አስደናቂው ሊግ ግን የፍራንስ ሊጋ ነው። ብዙ ያልተዘመረለት ብዙ ያልተወራለት። በማርሴ ሁለተኛውና በሊዮን ሰባተኛው መካከል የአምስት ነጥብ ልዩነት ብቻ ነው ያለው። ቀሪ በጣት የሚቆጠሩ ጨዋታዎች ይህን ይወስኑታል። የፍራንስ ሊጋም በአውሮፓ ውስጥ አሁን በአውሮፓን ትኬት ለመቁረጥ በሚደረገው ጥረት ትንቅንቁ እንደቀጠለ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁም፣ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋረናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላ ክለቦች ብቻ ወዳገኘናቸው እለታዊ መረጃዎቻችን እንሻገር። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ በድጋሜ እንዳይረሳ። ጀምስ ማዲሰን በጉልበቱ ላይ ጉዳት እንዳስተናገደ ከሰሞኑ ነግረናችሁ ነበረ። አሁን የቶትናም ሆትስፐርስ የሕክምና ቡድን አባላት ይፋ እንዳረጉት ከሆነ ተጫዋቹ ለሶስት ወራት ተጎድቷል። በዚህ ምክንያት ይህ ውድድር አመት ለጀምስ ማዲሰን መቶ ፐርሰንት አብቅቷል ማለት ነው። በፕሪሚየር ሊግ የቀሩት ሶስት ጨዋታዎች፣ በኤሮፕ ሊግ የሚደረገው የቦዶ ጌልሜት የመልስ ጨዋታ እንግዲህ ሶስት ለአንድ እየመሩ ነው። በዚ አስጠበቀው ውጤታቸውን ለፍጻሜ የሚደርሱ ከሆነ የፍጻሜም ጨዋታ ጭምር አይታደምም ማለት ነው። ይህ ለራሱ ለቶትናም ፕላስ ለማዲሰንም ጭምር በጣም አስቆጭ አጋጣሚ ነው። ከማንችስተር ሲቲ ጋር በተያዘ ቀጣይ ውድድር ዓመት ቡድናቸውን ለማጠናከር ዝውውሮችን ሲያደርጉ አሁን በበርካታ የፕሪሚየር ሊግ ክለቦች በተለይም ካርሰናል ከቼልሲ ጋር ስሙ ሲያዝ የነበረውን ሪያል ማድሪዱን ሮድሪጎ ጎኤዝን ለማስፈረም ፍላጎት አላቸው ተብሏል። ሪያል ማድሪዶች ተጫዋቹን ለመተካትም አማራጮቹን ከሰሞኑ እያዩ እንደነበረ ነግረናቸዋል። እኛ ሮድሪጎም በቀጣይ ውድድር ዓመትም ክለቡን ሊለቅ እንደሚችል ታማኝ የዜና ምንጮች ስፖርት ማርካ እና ፋብሪዞ ሮማኖም አረጋግጠዋል። በእርግጥ በሩመር ደረጃ ነው መረጃ የወጣው ግልጽ ያለ ነገር ከተጫዋቹም ከወኪሉም አልተነገረም። የሚለቅ ከሆነ ግን መዳረሻው በትልቁ ይጠበቃል። ከፕሪሚየር ሊግ አሁን ማንቸስተር ሲቲ ሌላኛው ፈላጊ ሆኗል። ኬቨን ደብሮይና ተወካዮች ከቺካጎ ፋየር ተወካዮች ጋር ድርድር ያደረጋሉ። በቀጣይ ተጫዋቹን የግላቸው ለማድረግ በርካታ እንቅስቃሴ ከሚያደርጉ ክለቦች ውስጥ አንደኛው የአሜሪካ ሜጀር ሊግ ሶከር ተሳታፊ ክለብ ቺካጎ ፋየርስ እንደሆነ ይታወቃል። ከኢንተር ማያሚ ጋር ስሙ ሲያያዝ ነበር። ከፕሪሚየር ሊግ አስቶን ቪላ ጋር በትልቁ ስሙን ሰምተናል። ከሰሞኑ ደግሞ የማይክል አርቴታው ቡድን አርሰናልን በተመሳይ ኬቨን ደብሮይናን የግላቸው የማድረግ ፍላጎት እንዳላቸው ሲነገር ነበረም። ለማንኛውም ቀጣይ ክረምት ላይ መዳረሻ ይጠበቃል። በፕሪሜር ሊግ መቆየት ዋነኛ ህልሞ ቢሆንም፣ ወኪሎቹ ግን ሌሎች አማራጮችንም ለተጫዋቹ እያፈላለጉ ነው ተብለዋል። ኤንዞ ማሬስካም ዛሬ ጋዜጣዊ መግለጫ ሲሰጡ ነበረ። በተለይ ቡድናቸው በጣም ወሳኝ የሚባል ጨዋታ በኮንፈረንስ ሊግ እንዳለው ይታወቃል። ከዚህ ጋር በተያዘ እሳቸው በርካታ ነጥቦችን አንስተዋል። እንመልከተው ለማሸነፍ የምንጥርበት የአውሮፓ ውድድር ነው ብለዋል ኮንፈረንስ ሊግን። ቀጣዩ እርምጃ ፍጻሜ መድረስ ነው፣ ከዚያም በተስፋ ዋንጫውን ማሸነፍ እንችላለን። የመጀመሪያው ግብ ስራችንን መጨረስ ነው ብለዋል። በግማሽ ፍጻሜው የመጀመሪያው ጨዋታውን አራት ለአንድ እንዳሸነፉ ይታወቃል። ኮል ፓልመር ጥሩ ጨዋታ አድርጓል፣ ጥሩ ግብ አስቆጥሯል በፍጹም ቅጣት ምት ከሊቨርፑል ጋር። በጥሩ ስሜት ላይም ነው የሚገኘው ሲሉ ተደምጠዋል። ሞይስ ካይሴዶም ከመጀመሪያው ቀን ጀምሮ በጥሩ ሁኔታ እየሰራ ነው። በጣም ጠንክሮ እየሰራ ነው። ትሁት ነው። ባህሪው ለቡድኑ በሙሉ እና ለወጣት ተጫዋች ጥሩ ምሳሌ ነው። ምንም እንኳን እሱ በጣም ወጣት ቢሆንም፣ ከኮንትራት አንጻር ምንም ሀሳብ የለኝም። ትኩረቱ የውድድር ዓመቱ በተሻለ መንገድ ማጠናቀቅ ነው ሲሉ ገልጸዋል። ኤንዞ ማሬስካ በተለያዩ ምክንያቶች በጣም አስፈላጊ ነው ያሉት ኮንፈረንስ ሊግን ማለት ነው። ዋናው ምክንያት ይህ ክለብ ዋንጫ ዋንጫም እንዲያሸነፍ እንፈልጋለን። በዚህ ወቅት በኮንፈረንስ ሊግ ውስጥ ነን፣ ስለዚህ ባለንበት ውድድር ዋንጫውን ግድ ይለናል ብለዋል። ኤንዞ ማሬስካ ምንም አዲስ የተለየ ጉዳት የለብንም። ማርክ ጉዬ ከቡድኑ ጋር እንግዲህ አይገኝም ስለዚህ ሊካተት የሚችልበት አማራጭ ሊኖር ይችላል ግን እርግጠኛ አይደለውም ብለው እሳቸው። ስለዚህ ማርክ ጉ ብቻ እንደሌለ ሊቆጠር ይችላል ብለዋል። ከኛ ጋር እንግዲህ ለመመለስ በጣም ግን እንደተቃረበ ይታወቅ ብለዋል። በተጫዋቾች በሚጮቱበት መንገድ በጣም ደስተኛ ነኝ። ሞይሰስ ካይሴዶ እንደ ስድስት ቁጥርም እንደ ቀኝ ተከላካይም በበርካታ ቦታዎች ላይ ብናሰልፈው ጥሩ ይጫወታል። ባለፈው ጨዋታ ኳስ ሳይኖር የሙሉ ጀርባ ተጫዋች ሆኖ ሲጫወትም ተመልክታችሁታልና ለተጫዋቹ በጣም ደስተኛ ነኝ። በሚያደርገው ነገር እርግጠኛ ነኝ በሱ ብለዋል። በቡድናቸው በአጠቃላይ እምነት እንዳላቸው ገልጸዋል። እንግዲህ ፍጻሜውን አሸንፈው ዋንጫ የማንሳት ግን ትልቁ ግባቸው መሆኑንም ነው በጋዜጣ የመግለጫ ያረጋገጡት። ፍሬድሪኮ ኬዛም ያው የፕሪሚየር ሊግ ሜዳ ላይ ተረካቢ እንደሆነ ታውቋል። ጨዋታ ማድረጉን ተከትሎ በዚህ ሳምንት በቼልሲ በተሸነፉበት ጨዋታ ፍሬድሪኮ ኬዛ ግን ቀጣይ ውድድር ዓመት ያው ክለቡን ይለቃል። በምን ያክል ገንዘብ ይለቃል፣ ወዴት ያመራል የሚለው ብቻ ነው የሚጠበቀው እንጂ ክለቡን ለቆ እንደሚሄድ የተረጋገጠ ጉዳይ ነው። አሁን ላይ ታዲያ የጣሊያን ሴሬ ክለቦች ናቸው በዋነኝነት ይህን ተጫዋች የገላቸው ለማድረግ ፍላጎት ያላቸው። አንደኛው ኤስ ሚላን ሲሆን ሌላኛው ለሻምፒዮንነት ከጫፍ የደረሰው ናፖሊ ነው። ሁለቱ የጣሊያን ክለቦች በፍሬድሪኮ ኬዛ ላይ ፍላጎት እንዳላቸው ቱቶ መርካቶ አስነብበዋል። ዳርዊን ኑኔዝ ሌላኛው ከሊቨርፑል በቀጣይ ክረምት እንግዲህ የሚለቀው ተጫዋች ነው። የተጫዋቹ መዳረሻ እስካሁን እዚህ ሰዓት ድረስ እርግጥ ባይሆንም በርካታ ምንጮች አሁን ላይ ከፖርቱጋሉ ክለብ ፍላጎት አለ የሚሉ መረጃዎችም ከነፓልም የራሳሉ። ሌላኛው ፈላጊ ደግሞ ሪቨር ፕሌትም ነው። በተለይም በዓለም ክለቦች ዋንጫ ይሳተፋል ሪቨር ፕሌት ቡድኑን እንዲያጠናክር ቢያንስ ቢያንስ ለሁለት ወር ብቻ የሚያቆይ ኮንትራት ለተጫዋቹ ሊያቀርቡለት ፍላጎት አላቸው ተብሏል። ይህም በዓለም ክለቦች ዋንጫ ላይ ተጫዋቹን ግልጋሎት ለማግኘት ነው እየተባለ ነው። እንደዚህ አይነት ነገሮችም ለሮናልዶም ከሰሞኑ የላቲን ክለቦች ሊያቀርቡለት እንደሆነም እኛም ነግረናችሁ ነበረ። ለማንኛውም የሁለት ወር ኮንትራቱ ዳርዊን ኑኔዝ በዓለም ክለቦች ዋንጫ እንዲሳተፍ ብቻ ነው ብለዋል ሪቨር ፕሌት። በቀጣይ በተጫዋቹና በክለቡ መካከል የሚደረገው ድርድር ይጠበቃል። በቋሚነት ግን የዚህ ተጫዋች መዳረሻም እስካሁን እርግጥ አይደለም። ከሰሞኑ አርሳነ ቬንገር ኤሮፕ ሊግን ያሸነፈ ቡድን በተለይ ማንቸስተር ዩናይትድን ጠቅሰው እንዴት የአውሮፓ ሻምፒዮንስ ሊግ ይሳተፋል በሚቀጥለውም ሲዝን ዋስትና ሊሰጠው የሚገባው በዛው ባሸነፈበት ውድድር ላይ እንዲሳተፍ ነው እንጂ በፍጹም እንደ አቋራጭ የአውሮፓ ሻምፒዮንስ ሊግ ኤሮፕ ሊግን መጠቀም የለባቸውም ሲሉ ነበረ ቬንገር። የምለው ነገር የለም ብለው ምላሽ የሰጡት ደግሞ ሩቤን አሞሪ ናቸው። የማይስተር ዩናይትዱ አሰልጣኝ ሩበን አሞሪ አሰልጣኝ አርሰን ቬንገር ስለሰጡት አስተያየት መናገር አልፈለግም ብለዋል። አርሰን ቬንገር ከቀናት በፊት በዩሮፕ ሊግ አሸናፊ ወደ አውሮፓ ሻምፒዮንስ ሊግ መሄድ የለበትም ማለታቸውን ያስታወሱት ሩበን አሞሪ ስለ አርሰን ቬንገር አስተያየት ምንም የምለው ነገር የለም አሰልጣኝ ሩበን አሞሪም ሕጉን በደንብ አውቀዋለሁ ብለዋል። አክሎም ሕጉ ዩሮፓ ሊግ የምናሸንፍ ከሆነ ለሻምፒዮንስ ሊግ እንድናልፍ ይነግረናል። እሱን እከተላለሁ። እኔም አውቀው ይህን ሕግ ብቻ ነው ሲሉ ተደምጧል። በታሪክ አስከፊ ዓመትና ዩሮፓ ሊግ ዋንጫን ይዘን ልናጠናቀቅ እንችላለን። ነገር ግን የማይቀየር ነገር የለም። ዓመቱ በጣም የሚያበሳጭ ቢሆንም ቀጣይ ዓመት ዩናይትድ ይቀየራል ብለዋል። ከጨዋታው ጋር በተያዘ ሩበና ሞሪ አንድ ግብ የጨዋታውን ሁኔታ መለወጥ ይችላል። እኛ ስለ አጠቃላይ ድምር ውጤት ወይም ደግሞ አግሪጌት ሳይሆን ጨዋታውን ስለማሸነፍ ነው የምናስበው። እኛ አሁን ትኩረታችን የኦልትራፎርዱን ጨዋታ ስለማሸነፍ ብቻ ነው፣ ስለ ድምር ውጤት ሂሳብ አንሰራም። አንድ ግብ የጨዋታውን አቅጣጫ ሊቀይረው ይችላል ብለዋል። የማንችስተር ዩናይትድ አሰልጣኝ ሩበና ሞሪም በአውሮፓ ሊግ ፍጻሜ ላይ ያለውን አስፈላጊነትም አጽንኦት ሰጥተው ተናግረዋል። ሩበን አሞሪም በዚህ ደረጃ ተሸንፈን የምንወድቅ ከሆነ ተጨማሪ ሀዘን ነው የሚሆንብን። ስለዚህ ማዘን አንፈልግም። ዋንጫውን ማሳካትና አመቱን እንግዲህ በመጥፎ ሁኔታ ብናጠናቀቅም በሊጉ ቢያንስ በዚህኛው መንገድ ደጋፊውን መካስ አለብን። ከተሸነፍን ግን ይሄ የማንወጣው ሀዘን ውስጥ እንገባለን ብለዋል። ማቲያስ ዴ ላይት እና ዲያጎ ዳሎም የአውሮፓ ሊግ ጨዋታ እንደሚያመልጣቸው ተረጋግጧል። ከቡድኑ ጋር ልምምድ አላደረጉም። አሰልጣኝ ሩበና ሞሪም ተከላካዩ ማቲያስ ዴላይት ያን ያክል የከፋ ጉዳት ባያጋጠመውም በዚህ ሳምንት የሚደረጉ ሁለቱም ጨዋታዎች በኤሮፕ ሊግም በፕሪሚየር ሊግም እንደሚያመልጡ ታረጋግጧል። ስለዚህ በቀጣይ እንግዲህ ከሳምንት ከአስር ቀን በኋላ ወደሚደረገው የፕሪሚየር ሊግ ጨዋታ ግን ሊመጣ ይችላል ብለዋል። አሌሃንድሮ ጋር ናቸው። ስለ ዘንድሮ የውድድር ዘመን ልምዱ ተጠይቆ ነበረ። በውድድሩ አጋማሽ ላይ ነን። አሰልጣኝና ሁሉንም ሰራተኞች መቀየር ቀላል እንደሆነ እንዳልሆነ አስባለሁ። አምሮስ በየቀኑ ጠንክሮ መስራትና ለአሰልጣኝ መጫወት እንደምፈልግ ማሳየት ብቻ እየሞከርኩ ነው ብለዋል አሊያንድሮ ጋርናቾ ናቸው። በማንቸስተር ዩናይትድም እስከ 2028 የሚያቆይ ኮንትራት አለኝ። አውሮፓ ሊግን ካሸነፈን በሻምፒዮንስ ሊግ እንሳተፋለን። በሚቀጥለው ውድድር ዘመን ደግሞ የተለየ አስተሳሰብና መንገድ እንመጣለን። በፕሪሚየር ሊጉ ጥሩ ስራ እየሰራን እንዳልሆን እናውቃለን። ነገር ግን እመኑኝ እንመለሳለን ብሏል። የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ግን ይሄኛው ትክክለኛ መንገድ ስለሆነ እንጠቀምበታለን ብለዋል። አሌሃንድሮ ጋርናቾ ከሩበን አሞሪ ያጮት ስልት ጋር በተያዘ፣ እኛ የሩበን አሞሪን ያጮት ስልት መከተል ብቻ ነው የሚያስፈልገን። በየጨዋታው ለመሻሻል እየሞከርን ነው። በጨዋታ ውስጥም አንዳንድ ጊዜ በክንፍ በኩል ሰፋ አድርጌ እጫወታለሁ እና ዊንጉን በደንብ እንድጠቀምበት ይፈቅድልኛል። ሩበን አሞሪ በመከላከልም ቡድኑን ማገዝ እፈልጋለሁ። ከሳጥን ሳጥን መጮት የሚችሉ ተጫዋቾችን ሩበን አሞሪ ያበረታታልና እኔም ለዛ እየሰራው ነው ስል ተደምጧል። አስቸጋሪ ጊዜያትን በግሌ ያሳልፍ ያለሁ ነገር ግን አስተሳሰቤ መስራትን መቀጠልና መጫወት እንዳለብኝ ለአሰልጣኙም ለሰራተኞቹም ለራሴ ማሳመን ነውና ይህን አስቸጋሪ ጊዜ በእንደዚህ አይነት መልኩም እየተወጣሁት እገኛለሁ ብሏል። አሌሃንድሮ ጋር ናቸው ከቁጥሮች ጋር በተያያዘ ጥያቄ ቀርቦለት ነበረ። እኔ ስለ ቁጥሮች ፍጹም አልጨነቅም። አስታውስ ከቻላችሁ ክርስቲያኖ ሮናልዶ እዚህ በነበረበት ወቅት የተለየ እግር ኳስ ነበር የምንመለከተው፣ አጨዋወቱም የተለየ ነበር። እኔ ስለ ቁጥሮች አልጨነቅም፣ ስለ ጨዋታ ሜዳ ላይ ብቻ ነው የምጨነቀው፣ ልክ ሮናልዶ ሲያደርገው እንደነበረ ብሏል። እኛ ጠንክረን ልምምድ እያከናወንን እንገኛለን። በመሻሻል ሂደት ውስጥ ምነን እርስ በርሳችን ለመረዳዳትም እየሞከርን ነው የምንፈጥራቸውን የግብ ዕድሎችም ወደ ጎል መቀየር ላይ በትንሹ ችግሮች አሉብን። ይህንን ለማስተካከልም እየሞከር እንገኛለን። ቡድናችን ግቦችን በደንብ ማስቆጠር ሲጀምር ሁሉም ነገር ይቀየራል ብሏል። ይህ ትልቁ የማንቸስተር ዩናይተድ ችግር ነው። ግብ የማስቆጠር ጉዳይ በተመለከተም በሊጉ ጥሩ ደረጃ ላይ እንደማይገኙ ያረጋገጠው ተጫዋቹ፣ ሆኖም ይህ ውድድር ከቁም ነገር እንወስደዋለን መማሪያችንም ጭምር ነው። የቢል ባኦን ጨዋታ ግን ኦልትራፎርድ ላይ ስናደርግ አንድ ነገር በጭንቅላታችን ይዘን መግባት አለብን ብሏል። ይኸውም ጨዋታው ዜሮ ለዜሮ እንደሆነ አስበን ነው መግባት ያለብን። የሶስት ለዜሮ ሽንፈት ድል ልንረሳው ይገባል። በሱ ልንዘናጋ ይገባም። ብሏል ያው ቤልባው ሳን ማሜስ ላይ ዩናይትድ ጨዋታውን ሶስት ለባዶ አሸንፎ እንደመጣ ይታወቃል። ሃይደን ኤቨር በበኩሉ የግል ልምምድ በዛሬው ዕለት ሲያከናውን ተመልክተናል። እንግዲህ በካሪንግተን ልምምድ እየሰራ ነው። በማንቸስተር ዩናይትድ በኩል በዋናው ቡድን ውስጥ በቀጣይ ተሳተፋል ተብሎ ይጠበቃል። ረጅም ጊዜ ሆኖታል ከተጎዳም። ይህ ተጫዋች ለዩናይትድ በጣም ጥሩ ተጫዋች እንደሆነ በተሰለፈባቸው ጨዋታዎች አስመልክቶን ነበረ ከሰሞኑ እና ይህ ነገር እንግዲህ ለማንቸስተር ዩናይትድ ጥሩ የሚባል ነው። የሚገኘበትም ሰዓት ጥሩ ነው። በተለይ ማንቸስተር ዩናይትድ በፕሪሚየር ሊጉ ምንም አይነት ለውጥ ባያመጣለትም፣ ግን እነኚህን ተጫዋች ለቀጣይ ውድድር ዓመት ማዘጋጃ አድርገው ለሚጠቀሙት ሩበን አሞሪ ተጫዋቹ መምጣቱ በዚህ ሰዓትም ጥሩ ዝግጅት አድርጎ እንዲመጣ ያደርገዋል፣ ለቀጣይ ውድድር ዓመት። ቤንዶት ማንቶታም በዛሬው ዕለት ከማንቸስተር ዩናይትድ ጋር ፕሮፌሽናል ኮንትራት መፈረሙ እየተዘገበ ይገኛል። በርካታ ምንጮች አሁን ይዞት እየወጡ ባሉት መረጃ መሰረት እስከ 2029 የሚያቆየውን ኮንትራት ነው በማንቸስተር ዩናይትድ እንግዲህ እንደፈረመ እየተነገረ የሚገኘው። ተጨማሪ መረጃዎችን ከዚህ ጋር በተያያዘ በተለይም ከተጫዋቹ ኮንትራት ጋር በተያያዘ ከጥቂት ደቂቃዎች በኋላ መረጃዎችን አሰባስበን ይዘን ስንመጣ በስፋት ለዩናይትድ ደጋፊዎች የምናደርሳችሁ ይሆናል። እጅግ በጣም አስደናቂ የሚባል ተጫዋችና በሩቨን አሞሪ ዋናው ቡድን ውስጥም በቅርብ ዓመታት እናየዋለን ተብሎ ይጠበቃል። ሩበን እና ሞሪ ስለ ብሩኖ ፈርናንዴስ ሀሳባቸውን አጋርተዋል በጋዜጣዊ መግለጫ። እሱ አለማችን ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ ነው እና ሌሎች ክለቦች እሱ ላይ ፍላጎት ማሳየታቸው አይገርመኝም። ይህ ሰዋዊ ባህሪ ነው። ብሩኖን የማይመኝ የለም። እኛ ደግሞ በፍጹም አንለቀውም። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የማይነካም የማይተካም ተጫዋቻችን ብለው ምላሽ ሰጥተውበታል። ዴቪድ ኦርኔስቴም የእሳቸውን የሩበን አሞሪን ጋዜጣዊ መግለጫ የሚያጠናክር ምላሽ ነው የሰጠው። እኔ ባለ የመረጃ መሰረት ይላል ዴቪድ ኦርኔስቴ፣ ፈርናንዴዝ በማንቸስተር ዩናይትድ የመልቀቅ ምርጫም እያጤነ አይደለም፣ በማንቸስተር ዩናይትድ የመቆየት እቅዳለው። በዩናይትድም እንግዲህ በፕሮጀክታቸው ውስጥ ቁልፉ ተጫዋች ብሩኖ ነው እና በየትኛውም ያህል ገንዘብ ክለቡን አይለቀም ብለዋል። አትሌቲኮ ማድሪዶች አንቶኒ ለማስፈረም ለማንቸስተር ዩናይትድ ጥያቄ ያቀርባሉ ተብሏል። አርባ ሚሊዮን ሮ ደግሞ በአትሌቲኮ ማድሪድ በኩል የተያዘው እቅር ነው። ማንቸስተር ዩናይትድ እስከ አርባ ሚሊዮን ሮ ሊቀበል ይችላል የሚሉ መረጃዎች በስፋ ሲወጡ ነበረ። ሪያል ቤትስ በተጫዋቹ ደስተኛ ናቸው፣ ነገር ግን የዝውውር ዋጋ ለመክፈል አቅም የላቸውም። በአንጻሩ አትሌቲኮ ማድሪድ ግን ክፍያውን ለመክፈል የሚያስችል የፋይናንስ ደረጃ ላይ ይገኛልና በቀጣይ በተለይም ከክለቡ የሚለቁ ተጫዋቾች አሉ። በአትሌቲኮ ማድሪድ በኩል አንቷን ግሪዝማን ይጠበቃል። ክለቡን በቀጣይ ዓመታት ውስጥ ይለቃል ተብሎ የሚጠበቀው በዚህ ክረምት እንኳን ባይለቅ በቀጣይ ጣቅ ይለቃል። ለእሱ ተተኪ እየፈለጉ ነውና አንቶኒን በዋነኝነት ይዘውታል። በላሊጋው ደግሞ አንቶኒ አሁን በደንብ ተላምዷልና እዛው ላሊጋው ስለማስቀረት ዕቅድ አላቸው። ዲያጎ ሲሞኔም በአንቶኒ ወቅታዊ ብቃት ላይ ደስተኛ ናቸው ተብሏልና ና ከዩሊያን አልቫሬስ ጋር ሊያጣምሩት እንደሚፈልጉ እየተነገረ ነው በቀጣይ የዚህ ተጫዋች ዝውውር በትልቁ ማንቸስተር ዩናይትድን የሚጠቅማል ተብሎ ይታሰባል። በአውሮፓ ሻምፒዮንስ ሊግ ከሜዳ ውጭ ተጉዞ ያደረጋቸውን ያለፉት አራት ጨዋታዎች በሙሉ አሸንፏል አርሰናል ተጋጣሚ ቡድኖች ላይ አርሰናል በእነዚህ ጨዋታዎች አስራ ስድስት ጎሎችን ያስቆጠሩ ሲሆን ያስተናገዱት አራት ግብ ነው። በተቃራኒ ደግሞ አርሰናል በሁሉም ውድድሮች ባደረጋቸው ያለፉት ሰባት የግማሽ ፍጻሜ ጨዋታ ያስቆጠሩት አንድ ግብ ብቻ ነው። በቪላሪያል ሁለት ለአንድ ተሸነፉ ተሸንፉ 0 ለ0 ከሊቨርፑል ጋር በሁለት አጋጣሚ 0 ለ0 አንዱን 0 ለ0 አንዱን በሊቨርፑል ሁለት ለ0 ተሸነፉ። ከዛ ውጪ በኒካስል ዩናይትድ አንድ ጨዋታ ሁለት ላይ ባዶ ተሸንፈው ነበር። የመልሱንም ጨዋታም ሁለት ላይ ባዶ ነበር የተሸነፉት። ከዛ በኤምሬስ ስቴዲየም አንድ ላይ ባዶ ተሸንፏል። እነኚህ በሙሉ የግማሽ ፍጻሜ ጨዋታዎች ናቸው፣ ቪላሪያል ላይ ካስቆጠሩት የኤሮፓ ሊግ የግማሽ ፍፃሜ ጨዋታ ውጪ አርሰናል በኤሮፕ በአጠቃላይ በጥሎ ማለፍ ጨዋታዎች በግማሽ ፍፃሜ አንድ ግብ ብቻ ያለው ቡድን ነው። ይሄ መጥፎ ሪከርዱ ነው። ሌላ በአርሰናል በኩል አንድ ጥንካሬ ደግሞ እንመልከት። ወደ ፈረንሳይ አቅንቶ በአውሮፓ ውድድር የተሸነፈው አንድ ጊዜ ነው። 13 ጨዋታ ስምንት አሸነፈ፣ አምስታቸው አንድ ተሸነፈ። ይህ ሌላኛው የአርሰናል ጥንካሬ ነው። ኦስማን ዴምቤሌ በዚህ ሲዝን በሻምፒዮንስ ሊጉ ስምንት ግብ አስቆጥሯል ለፒኤስጂ። በአንድ ውድድር ዓመት ከሱ የበለጠ የሻምፒዮንስ ሊግ ጎሎችን ማስቆጠር የቻለው ዝላታን ኢብራሂሞቪች አስር ነው። ይሄን ሪካርድ እንግዲህ ይጋሯሉ የሚለው የሚጠበቅ ነው የሚሆነው። የፒኤስጂ እና የአርሰናል የመልሶ ጨዋታ ለመታደም ከፍተኛ የመግቢያ ትኬት ፍላጎት እንደነበረ ተነግሯል። ከ45 ሺህ በላይ ደጋፊዎች በምሽት ጨዋታ በፓርክ ዴ ፕሪንስ ስቴዲየም ይገኛሉ ተብሎ ይጠበቃል። ለጨዋታው ትኬት ያላገኙ በሺዎች የሚቆጠሩ ደጋፊዎች ከስቴዲየም ውጭ ለመሰባሰብ በንግግር ላይ ናቸውም ተብሏል። ፔስጂም ዛሬ ምሽት ጨዋታ ትኬት ሽያጭ 12 ሚሊዮን ዩሮ የሚደርስ ገቢ ወደ ካዝነው እንዳስገባም ነው እየተገለጸ የሚገኘው። የፔስጂ ደጋፊዎች ማህበርን የፔስጂ ደጋፊዎች ማህበር ደጋፊዎች በተለያዩ ጽሁፎች ለማስመልከትና ለጨዋታው ለመዘጋጀት ቀደም ብለው ስቴዲየም እንዲደርሱም ጠይቋል። መድፈኞቹ በየትኛው ቦታ በተጋጣሚዎች ላይም ጫና መፍጠር ቢችሉም በዚህ አመት ግን የበለጠ በማዕዘን ምት ጫና ፈጥረዋል ፒኤስጂ ስለ አርሰናል የማዕዘን ምት ጥንካሬ በቂ ግንዛቤ ወስደው ወደ ሜዳ እንደሚገቡም ነው የተናገሩት መድፈኞቹ በመጀመሪያው ዙር ከቆመ ኳስ ያስቆጠሩት ግብ በቫር ይሻረባቸው እንጂ በቆመ ኳስ ተጽዕኖ ፈጣሪነታቸው የተረጋገጠ ነው። ያው በፒኤስጂ ሜምሬስቱ ጨዋታ ሜሪኖ አስቆጥሮ ተሽሯል። 55 የማዕዘን ምት ጎሎችን አስቆጥሯል። 68 የቆሙ ኳሶችን ከመረብ አሳርፏል። እንደ አጠቃላይ አርሰናል ከየትኛውም የፕሪሚየር ሊግ ክለብ የበለጠ የቆሙ ኳሶችን ወደ ግብነት ቀይሯል። አርሰናል በዛሬው ምሽት ጨዋታ ፒኤስጂ ላይ ግብ ለማስቆጠር የማዕዘን ምትና የቆሙ ኳስን እንደ ዋና ማጥቂያ መሳሪያም ሊጠቀሙ ይችላሉ ተብሎ ይጠበቃል። የቀድሞ አርሰናል ታሪካዊ ሽሪ አሰልጣኝ አርሰን ቬንገር መድፈኞቹ ዛሬ ፒኤስጂን ያሸንፏሉ የሚል እምነት አለኝ ብለዋል። አርሰናል ጨዋታውን እንደሚቀለብስ በጣም እርግጠኛ ነኝ ሲሉ አሰልጣኝ አርሰን ቬንገር ተናግረዋል። አርሰናል ግዴታ የበለጠ አጥቅቶ መጫወት ያለበት ያሉት አርሰን ቬንገር በዚሁ ልክ የፒኤስጂ አጥቂዎች አቅማቸውን እንዳይጠቀሙ ጠንቅቆ መከላከልም አለበት ብለዋል። የመድፈኞቹ የማያር ሜዳ ተጫዋች ዴክላንድ ራይስ አሰልጣኝ ማይክል አርቴታም ተጫዋቾቹ ምትሃታዊ ነገሮችን እንዲያሳዩ መጠየቁን ገልጾ አርሰናል ሪያል ማድሪድን አሸንፎ ግማሽ ፍጻሜ ሲደርስ ዴክላንድ ራይስ ያስቆጠራቸው አስደናቂ ቅጣት ምትግቦች ግቦች የጨዋታው መልክ ቀያሪ እንደነበሩ ይታወቃል። ሁለት ቅጣት ምት ምትሃታዊ ቅጽበት ሲሉ የሚጠሩት ማይክል አርቴታም ዛሬም ከሁሉም ተጫዋች የበለጠ ነገር እንደሚጠብቁ ገልጸዋል። በአውሮፓ መድረክ ከዚህ በፊት የፍጻሜ ጨዋታ ተጫዋች ያለው ያለው ራይስ ለፍጻሜ ለመድረስ ምን እንደሚያስፈልግ አውቃለሁ ብሏል። አንድ ለዜሮ ተመራ እንደሆነ እናውቃለን። ነገር ግን እንደምንቀለብሰው ሙሉ እምነት አለን። በሙሉ አቅማችን ከተጫወትን እንደምናደርገው እናውቃለን። ይህን ከማድረግ የሚያስቆመን የለም ብለዋል። ለምሽቱ ጨዋታ ፓርክ ደ ፕሪንስ ስቴዲየም የሚገኙ የእርሰናል ደጋፊዎች የመግቢያ ትኬታቸውን በዛሬው ዕለት ተቀብለዋል። ደጋፊዎቹ ትኬቱን ሲቀበሉ በነፃ የተዘጋጀ የክለቡ አርማ ያረፈበት አለባሳት፣ እስካርፍ በነፃም ከፓሪስን ጀርሜን ቀርቦላቸዋል። አርሰናል ከሜዳ ውጪ ለፍጻሜ ለማለፍ በሚደረገው ጠንካራ ተጋድሎም በደጋፊው በኩል ትልቅ ድባብ ለመፍጠር ማሰቡ ሲገለጽ፣ ይሁን እንጂ የመድፈኞች ደጋፊዎች 45 ሺህ የፒስጂ ደጋፊዎች ተቋቁመው ለቡድናቸው ጠንካራ ድጋፍ ለማድረግ ትልቅ ስራ ይጠብቃቸዋል። አሰልጣኝ ማይክል አርቴታ እንግዲህ ስር ትልቅ መሻሻሎችን ካሳዩ ተጫዋቾች ሳካ አንደኛው ነው። ቡካዮ ሳካ በሶስተኛው የሜዳ ክፍል ከቡድን አጋሮቹ ጋር በመቀናጀት የሚደረገውም የጨዋታ እንቅስቃሴ ለተጋጣሚ ቡድን አስቸጋሪ ሆኖ ይስተዋላል። ፒስጂ በምሽቱ ጨዋታ ቡካዮ ሳካን ለማስቆም ከኳስ ጋር የሚኖረው ንክኪ ለማቆም ወደ ሜዳ እንደሚገቡ ይጠበቃል። በኤምሬትስ አድርገውት ነበረ። በተጨማሪም ሊዊስ ነሪኬ በቡካዮ ሳካ ምቿ ጮት ሊፈጥር የሚችሉ ሌሎች ተጫዋቾች ላይም ትኩረት ያደርጋሉ ተብለዋል። በጨዋታ የፔስጂ ተከላካዮች ቡካዮ ሳካን አማራጭ ለማሰጣትና የሚጠቀምበትን ተፈጥሮ የግራ እግሩ ኳስ ይዞ እንዳይቆይ ለማድረግ ጥረት ማድረግን እንደ ስትራቴጂ ይዘውታል። በተለይም ላሚን ያማልን ባቆሙበት መንገድ ኢንተር ሚላኖች እኛም ሳካን እናቆመዋለን የሚል ትንታኔንም ጭምር ሰጥተዋል። ሳካን ያቆሙታለሁ፣ የምሽቱን ጨዋታ የሚነግረን ይሆናል። ምናልባት ውድ ቤተሰቦቻችን ይህን መረጃ የተከታተላችሁት ከጨዋታው በፊት ከሆነ አርሰናል እንዴት አድርገው ይህን ጨዋታ ይቀለብሰዋል? መረጃውን የተከታተላችሁት ከጨዋታው በኋላ ከሆነ ደግሞ ጨዋታው ለመሆኑ ስንት ለስንት ተጠናቀቀ? ምልከታችሁን በሀሳብ መስጫ ሳጥናችን ላይ አጋሩን። ቃል ስፖርት ዩቲዩብ ቻናላችን ግን እንደተለመደው በማለዶ ስፖርት የመረጃ ክፍለ ጊዜያችን ይህን ጨዋታም ትንትን ብትንትን አድርገን እናደርሳችኋለን። ልክ ዛሬ የኢንተር ሚላንና እና የባርሴሎናን ጨዋታ እንዳደረስናችሁ፣ ከወደዳችሁን ሰብስክራይብ አድርጋችሁ የደሎ ምልክቷን ተጫኑ። ማበረታታት ካሻችሁ ላይክ ማድረግ በቂ ነው። ለሀሳብ አስተያየታችሁ አመስገነናል። ጥቂት ደቂቆች ቆይተን እንመለስ። በደና ቆዩ።